ያኔ የደረቀው አንደበቱ ተፈቶ የታፈነው የውስጡ ጩኸትም ወደ ድምጽ ተቀይሮ በደከመና በመን በታፈነ ድምጽ እንዲህ አለ። አንቱ የአላህ መልእክተኛ ሆይ ባለቤቴ ከልክ በላይ ያሰራኛል። አላህ ለሰጠኝ እድሜና ጉልበት የማይመጠን ትከሻዬን የሚሰብር ሸክምን ይጭንብኛል። የድካሜን የደካሜን ያህል አይመግበኝም፣ ውሃንም አይሰጠኝም። ቀኑን ሙሉ እንድሰራ ተገድጃለሁ። የሌሊት ረፍትም የለኝም። ሕይወቴ በስቃይ ተሞልቷል። ሞትን የምመኝበት ደረጃ ላይ ደርሻለሁ ከዚህ ህች መከራ ትገላግሉኝ ዘንዳ እለምንኋለሁ አላቸው። ታዲያ የግመሉን ልብ የሚሰብር የህመም ጩኸት ከሰሙ በኋላ የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላምና ስቃይ የበረታበት ግመል አስደናቂ ታሪክ። በአንድ ዘመን የሰው ልጅ ነፍስ በጨለማ ጉድጓድ ተውጣ፣ የፍትህ ሚዛን ተዛብቶ፣ ዓለም በጨለማ መጋረጃ ስር በወደቀችበት የፍጡራን ሁሉ ፈጣሪ የሆነው አላሁ ተዓላ ከጨለማው ማዕበል ወደ ብርሃን ዳርቻ የሚያሻገር፣ ከጥፋት አዘቀት ወደ ህይወት ምንጭ የሚመለስ ታላቅ ምሕረትን ለሰው ዘር አደረገ። ታዲያ በዚህ ታላቅ ለውጥ ወቅት የሰው ልጆች ሁሉ አክሊል የአላህ የመጨረሻው መልእክተኛ የዓለማት ሁሉ ብርሃንና የሁሉ ነገር መድኃኒት ሆነው የረህመት ንፋስ የሆኑት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ወደዚህች ምድር ተልከው መጡ። ታዲያ ከሁሉም በላይ የሚደንቀው የእሳቸው ፍቅርና እዝነት በሰዎች ብቻ የተወሰነ ከመሆን ይልቅ እንደ ሰፊ ውቅያኖስ አለምን በሙሉ አቅፎ የሚበሩት ወፎች ሰላምታ ይሰጧቸው፣ የሚሳቡት ነፍሳት በፊታቸው ይንበረከኩ፣ የሚፈሱት ወንዞች ፍቅራቸውን ይገልጹ፣ የሚቆሙት ዛፎች ቅጠሎቻቸውን ያወዛውዙ፣ አልፎ ተርፎም በሰው ልጅ ልሳን ተናጋሪ ያልሆኑት እንስሳት ሳይቀር የእሳቸውን ጥልቅ ፍቅር እና እንክብካቤ ያገኙ ነበሩ። ታዲያ የእሳቸው ልብ ለእያንዳንዱ ህይወት ላለው ፍጡር ከትንሿ ጉንዳን እስከ ታላቁ ዝሆን ድረስ ምስጢራዊ የሆነ ርህራሄና ፍቅር የነበረው እንደሆነ አለም የመሰከረው እውነታ ነው። ዛሬ ልናወጋቸው የመረጥነው ታሪክ የነብዩን ሙሐመድ ዓለይሂ ሶላቱ ወሰላም ማንነት፣ ልዩ ስጦታቸውንና ለአለሙ ሁሉ የተላኩ ታላቅ እዝነት መሆናቸውን ከሚያረጋግጡ እጅግ አስገራሚ ተአምራቶች መካከል አንዱ ነው። ምናልባት የሚሄድ ታሪክ የአላህን ታላቅ ሀይል የ መረዳትን የንግግርና የመረዳት አቅም እንደዚሁም የነብዩን ሙሐመድ ዓለይሂ ሰላቱ ወሰላም ቋንቋን ከማይረዱ ፍጥረታት ጋር የመግባባት ችሎታን በአንክሮ የሚያሳይ ልብ ወለድ ሳይሆን በእውነተኛነት ክስተት የተመዘገበ ድንቅ ታሪክና መልእክት ነው። ታዲያ ይህንን የነብያዊ እውነታ ከትውልድ ወደ ትውልድ ለማስተላለፍ ደግሞ እጅግ ታላላቅ የሀዲስ ሊቃውንትና ታማኝ የእውቀት ወራሾች ትከሻቸውን ሰጥተው የዘመናት ፈተናን አልፈው በጥብቅ ጥንቃቄና ታላቅ ክብር ይህንን ቅዱስ ታሪክ ጠብቀው ኢማም አሕመድ እና ኢማም አቢ ዳውድ ያሉ የኢስላም ኮከቦች እያንዳንዱን ቃል እያንዳንዱን ዘገባ በከፍተኛ ትክክለኛነትና ታማኝነት መርምረው ካፍ እስከ አፍ የተነገሩትን እውነታዎች በመሰብሰብ ለዚህ ታላቁማ በክብር አስተላልፈዋልና እስከ መጨረሻው እንከታተለው። ታሪኩ የሚጀምረው ልብ በሚሰብርና ነፍስን በሚያደማ እይታ ሲሆን በዚያ ዘመን በአረቢያን በረሃ ስፋት ውስጥ ያውም የጊዜ አሸዋ ትርጉም የለሽ ሆኖ በሚፈስበት ምህረት የለሽ ፀሐይ በጭካኔ በምትጋረፍበት መሬት ላይ አንድ ግመል በድካምና በስቃይ የተሞላ ህይወትን ይገፋ ነበር። የዛሬና ያድርገውና በአንድ ወቅት የነበረው ውበት ኩራትና ግርማ ሙሉ በሙሉ ደብዝዞ ከዓመታት ጭካኔ የተሞላበት ብዝበዛ በኋላ ጉልበቱ ተሟጦ ጀርባው በከባድና በማያባራ ሸክም ደምስር እስኪቋጠር ድረስ ተ ጎብጦ፣ ቆዳው በጠባሳዎችና በክፍት ቁስሎች የተሞላ ሆኖ በእያንዳንዱ የጡንቻው መወጠር የማያባራ ስቃይ ይሰማው ነበር። ታዲያ ባለቤቱ የጭካኔና የልበቢስነት ምሳሌ የሆነው ሰው በቀንና በሌሊት ረፍት ሳይሰጠው ያሰራው፣ የሚበቃውን ምግብና ውሃ ይነፍገው፣ በዱላና በግርፋት እያጀበው፣ ቁስሉ እየደማ በረሃው ውስጥ ከዳር እስከ ዳር በአሸዋው ማዕበል ውስጥ የጠፋች ነፍስ ሆና ከፀሐይ በሚዘንብ ሙቀት እየተቃጠለ የማያባራን ጉዞ ይጓዝ ነበር። በዚህን ጊዜ በሰው ልጆች ላይ ያለውን እምነት ሙሉ በሙሉ አቶ ከመቼውም ጊዜ በላይ ብቸኝነት ተሰማው። ታዲያ የመጨረሻው ምኞቱም እንኳን ማንም ሊረዳው የማይችል ይመስል ነበር። ያኔ አንደበቱ በቱ ከመድረቁ የተነሳ ድምፁ ደርቆ ቃላት እንኳን ሊወጡለት ሳይችል ቀርቶ ውስጡ በህመም ጩኸት ይናወጥ፣ ነፍሱም በዝምታ እየተንገበገበ መጨረሻው መቼ እንደሚመጣ ባያውቅም ከዚህ ከበረታ ስቃይ ምናልባት ሞት ብቻ ሊያሳርፈው እንደሚችል በማሰብ ተስፋ በሌለው ሁኔታ እየተንገዳገደ እያንዳንዱ እርምጃው ህይወትን የሚተውበት የመጨረሻ ተስፋ ሆነበት። የምስኪን ግመል በስቃዩ ተጠምዶ በሰው ልጆች ላይ ያለው ያለውን ተስፋ ሙሉ በሙሉ አጥቶ የመጨረሻውን እስትንፋስ በዝምታ ከመቁጠር በስተቀር ምንም አማራጭ እንደሌለው ባሰበበት ቅጽበት ድንገቱን የዓለሙ ብርሃን፣ የፍጥረታት ሁሉ እዝነት፣ የመድኃኒቱ ምንጭ የሆኑት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በነበረበት የአትክልት ስፍራ ከፊቱ ብቅ አሉ። ታዲያ እሳቸውም የግመሉን የሞት አክል ድካም፣ ዓይኖቹ ውስጥ የተደበቀውን የመከራ ባሕርና ቁስሉን አይተው ልባቸው በፍጥረታት ሁሉ ላይ በሚፈሰው ጥልቅ እዝነት ተናወጠ። ከዚያም አንዳች የማያቋረጥ የህመም ጩኸት ከውስጡ ሲንቀላቀል እንደ ሰሙ ወደ እርሱ በቀስታ ቀርበው በከፍተኛ ጥንቃቄ በሙቀትና በዝነት የተሞላ እጃቸው ሳይተወን በፊቱና ባንገቱ ላይ ያሳረፉ። ያኔ ያ እጅ የፍቅርና የመረጋጋት ምልክት እንደሆነው ሁሉ የግመሉ ልብ ውስጥ ለዘመናት የተጠራቀመው የህመም እንፋሎት፣ የስቃይ እሳት በዚያ የነቢዩ ዓለይሂ ሰላቱ ወሰላም እጅ ንክኪ ልክ እንደቀዘቀዘ ውሃ የምህረት እርጋታን አገኘ። ያኔ የመንፈሱ ቁስል መዳን የጀመሪያ ያህል ስሜት ተሰማው። ከዚያም እዚህ ጋር ነበር በታሪኩ የማይታመን ድንቅ ክስተት የተከሰተው። ይህኔ በዚያ ምድረ በዳ ውስጥ በድንገት ያልተጠበቀ ድምፅ ተሰማ። ነቢዩ ሙሐመድ ዓለይሂ ሶላቱ ወሰላም እጃቸውን እንዳሳረፉበት ግመሉ የረጅም ጊዜ ጭቆና፣ የሕመምና የተስፋ መቁረጥ ጩኸቱን በግልጽ ቋንቋ ማስረዳት ጀመረ። አዎን ግመሉ ተናገረ። ያ ንግግር አልባ የሚመስለው ፍጡር ውስጡ የያዘውን ስቃይ፣ ግፍና መከራ በሰው ልጆች ሊሰማ በማይችል ቋንቋ ለነቢዩ ዓለይሂ ሶላቱ ወሰላም በግልጽ ቃላት አሰማ። ያኔ የደረቀው አንደበቱ ተፈቶ የታፈነው የውስጡ ጩኸትም ወደ ድምፅ ተቀይሮ በደከመና በመን በታፈነ ድምፅ እንዲህ አለአ። የአላህ መልእክተኛ ሆይ፣ ባለቤት ከልክ በላይ ያሰራኛል። አላህ ለሰጠኝ እድሜና ጉልበት የማይመጥን ትከሻዬን የሚሰብር ሸክምን ይጭንብኛል። የድካሜን ያህል አይመግበኝም፣ ውሃንም አይሰጠኝም። ቀኑን ሙሉ እንድሠራ ተገድጃለሁ፣ የሌሊት ረፍትም የለኝም። ሕይወቴ በስቃይ ተሞልቷል። ሞትን የምመኝበት ደረጃ ላይ ደርሻለሁ ከዚህ ህች መከራ ተገላግሉኝ ዘንዳ እለምንኋለሁ አላቸው። ታዲያ የግመሉን ልብ የሚሰብር የህመም ጩኸት ከሰሙ በኋላ የዓለማት ሁሉ አዛኝ የሆኑት ነቢዩ መሐመድ ዓለህ ሰላቱ ወሰላም ልባቸው ይሄኔ በከፍተኛ ሐዘን ተሰበረ። ያኔ ዝም ብለው ባላየ ባልሰማ አልፈው ይህንን ምስኪን ፍጡር በስቃይ የማቀቀ እንዲቀጥል ሊተውት አልቻሉም ነበር። ይልቁንም የእዝነት ልባቸው በፍትሕ ጥሪ ተሞልቶ ወዲያውኑ የግመሉን ባለቤት ማፈላለግ ጀምረው ይህ ምስኪን ፍጡር የማን ነው? ይህን የመሰለ ጭካኔስ የፈጸመው ማን ነው? ብለው በዙሪያው ያሉትን ሰዎች በቁጣ ድምፅ ጠየቁ። ያኔ የነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ቁርጠኝነትና የፊት ገጽታ ለሁሉም ግልጽ ስለነበር ብዙም ሳይቆየ የግመሉ ባለቤት ተገኘ። ከዚያም ታላቁ ነቢይ አለይሰላቱ ወሰላም በጥብቅና በእዝነት በተሞላ የኃይልና የጥበብ ድምፅ የግመሉን ባለቤት እንዲህ ሲሉ ጠየቁ። አንተ የግመሉ ባለቤት ነህ አላህ ላንተ መጠቃቀሚያ የሰጠህን ይህንን ፍጡር በዚህ ሁኔታ እንድታሰቃየው ህይወት እንድትመረው እንድታደርግ ማን ፈቀደልህ ይህችን ነፍስ እንዲህ ለማሰቃየትስ ከቶስ ምን አይነት ልብ ነው ያለህ በማለት ይጠይቁት ጀመር ባለቤቱም በድንገተኛው የነብዩ አለይሂ ሰላቱ ወሰላም ጥያቄና ግመሉ ባቀረበው ምስክርነት በመደናገጥ መጀመሪያ ላይ ሊክድ ወይም ጉዳዩን ሊያቃልል እየሞከረ አንቱ የአላህ መልእክተኛ ሆይ፣ እኔ እንደዛ ላደርግም፣ እሱን ጠንቅቄ ከነ ክብሩ ይዘዋለሁ በሚል ሰበብ ለማምረጥ ሞከረ። ነገር ግን የነቢዩ ዐለይሂ ሰላቱ ወሰላም አይኖች ውስጥ ያለው ፍትሕና እውነትን የማወቅ ቁርጠኝነት፣ እንዲሁም ግመሉ ያቀረበው ምስክርነት በህሊና ውስጥ እንደ እንደነጎድጓድ ሲናገር ይሰማው ጀመር። ከዚያም ነቢዩ ዐለይሂ ሰላቱ ወሰላም ወደ ግመሉ ጠቆሙና ድምፃቸው በመላው አካባቢ እንዲሰማ ሆኖ የግመል ስላንታ ቤት ብሎኛል። ከልክ በላይ እንደምታሰራው፣ እንደማትመግበውና እንደማታጠጣው ነግሮኛል። በአላህ ፊት መልስ የምትሰጥበት ቀን እንዳላስታውስ፣ የእነዚህ ፍጥረታት መብት በጫንቃህ ላይ እንዳላትርሳ ብለው አሉት። ከዚያም የግመሉ ባለቤት በነቢዩ ዐለይህ ሰላቱ ወሰላም የማይታበል ንግግርና ከሁሉም በላይ ደግሞ በግመሉ ያልተጠበቀ ምስክርነት በከፍተኛ ግራ መጋባት ውስጥ ወደቀ። ከዚያም የሁሉንም ሰው ትኩረት ወደ እርሱ ያዞረ ድርጊት መሆኑ ሲሰማው ጭንቅላቱን ዝቅ አድርጎ ለመጀመሪያ ጊዜ በድርጊቱ አፍሮ በሰው ሁሉ ፊት ተሸማቆ እውነታውን ተቀበለ። በዚህን ጊዜ ነብዩ መሐመድ ዐለይሂ ሰላቱ ወሰላም ለባለቤቱ የእንስሳትን መብት መጠበቅ ምን ያህል አስፈላጊ እንደሆነ አጥብቀው እንዲህ በማለት አስተማሩት። አላህ በእነዚህ ፍጥረታት ላይ መልካም እንድትሆን አዞኋል። ለአንተም መብት እንዳለ ሁሉ ለእነሱም መብት አላቸው። የምታሰራቸውን እንስሳት በአግባቡ መመገብ፣ ማጠጣትና ማሳረፍ አለብህ ከኃይላቸው በላይ የማትጫናቸው እነሱም እንዳንተ ህመም ይሰማቸዋል፣ ደስታ የሚገባቸዋል። አላህ ስለ እነሱ ይጠይቀሃል በማለት ነቢያዊ ግሳጼን ገሰጹት። በአጭሩ የግመሉን ባለቤት የግመሉን መብት እንዲያከብር በቂ ምግብና ውሃ እንዲሰጠውና ከልክ በላይ እንዳያሰራው በጥብቅ ትእዛዝ ሰጡ። ከዚያም በኋላ የግመሉ ህይወት በአንድ አፍታ ተለውጦ ከጭካኔ ወደ ዝነት ከስቃይ ወደ ረፍት ተሸጋገረ። ያኔ የአላህ መልእክተኛ ለ ሰላቱ ወሰላም ለአንድ ምስኪን ግመል ብቻ ሳይሆን ለሁሉም ፍጥረታት የተላኩ ዝነት መሆናቸውን በዚህ አስደናቂ ክስተት አረጋገጡ። ግመሉም ቢሆን የነቢዩን ዐለይህ ሰላቱ ወሰላም ጥበቃና ፍትህ ከተቀበለ በኋላ አይኖቹ ውስጥ የነበረው የሞት ጥላ ጠፍቶ በምትኩ የሰላም የእፎይታና የተስፋ ብልጭታ በራ። ያኔ አፉን ከፍቶ ከረጅም ጊዜ ጭቆና በኋላ ለጌታው ላቅ ያለ ምስጋናን ሲያቀርብ ታየ። በመጨረሻም ይህ ታሪክ የነቢዩን ዐለይህ ሰላቱ ወሰላም ልዩ ቦታና ደረጃ ምን ያህል ታላቅ እንደሆነ በአደባባይ ያረጋገጠ አስደናቂ